በጣም ደስተኛ እና ቆንጅ የወጣት ልጅ ነበርኩኝ ተማሪ ነበርኩ የሰባተኛ ክፍል ተማሪ ነበርኩኝ ቤተሰቦቼ ግዴሽ ካላገባች ብለው አስገደዱኝ ቤተሰቦቼን ላለማስቀየም ብዬ ቤተሰቦችን ላለማጣት ብዬ ያንን ባላገባሁት እናም አግብቼ ጥሩ ህይወት መኖር ጀመርኩ እያደረ እያደረ እየለመድኩት መጣሁ እማላቀው እማልወደውም ቢሆንም እያደረ እየለመርኩት መጣሁ፣ ትለናለች እህታችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደምን አላችሁ? እንደምን ከረማችሁልኝ? እንዲሁም የሌላ እምነት ተከታይ ወገኖቼ ሰላም ሰላም ብያለሁ። በእያላችሁበት አላህ ስብሐነሁ ወተዓላ ይጠብቃችሁ ውድ ቤተሰቦቼ ለምታበረታቱ በሙሉ ከልብ አመሰግናለሁ። እህታችን ምን ትላለች? በገጠራማ ሰፈር የምኖር ልጅ ነበርኩኝ። በጣም ደስተኛ እና ቆንጅዬ ወጣት ልጅ ነበርኩ። የሰባተኛ ክፍል ተማሪ ነበርኩኝ። እናም ቤተሰቦቼ ታላገባሽ ብሎ ያስገድዱኛል። ያንን ባልም እኔ ማግባት አልፈለግኩም። ነገር ግን ደግሞ አንቺ ካላገባሽ ይቅር አንልሽም። አንቺም ልጃችን አይደለሽም ብለው ቤተሰብ አሳመኑኝ። በዛም አጋጣሚ እሺ ብዬ ቤተሰቦችን እሺ ትላቸው በጣም ደስተኛ ሆኑ። እናም ለቤተሰቦች ብዬ አገባሁት። ካገባሁትም በኋላ እሱም ጋር እየተለማመር እያደር ፍቅር እያገኘ መጣ። ያው ህይወት ይቀጥላል። እያደር እየተለማመርን ስንመጣ በጣም ደስተኞች ሆነን እየኖርን ነበር። አመት ተቀመኩ። ያገባሁ አመት ከተቀመኩ በኋላ እሱም ወደ ስደት ይጅና ራሳችንን እንለውጥ ቤታችንን እንስራ የራሳችንን ህይወት ይዘን ልጆች እንወልዳለን ይለኛል። በዛም ያው ባመነታም እሺ አልኩት። እናም ፓስፖርት ማውጣት ጀመርኩ። ፓስፖርት መውጥቼ ፕሮሰስ ጀመርኩ። ወደ ውጭ ወደ ውጭ ፕሮሰስ ጀምሬ ሳኡዲ መጣሁ ትላለች። ሳኡዲ መጥቼም ጥሩ አሰሪዎች ነበሩ ሰዎቼ። ሴትዮቱም በጣም ጥሩ ሰው ነበረች። አራት ልጆች አሏቸው። እናም በጣም ትልቅ የማይባሉ አነስ አነስ ያሉ ልጆች አሏቸው። እናም ደስተኛ ሁኜ እየሰራሁ እያለ በጣም ሁለት ዓመታት ዓመታት እየተቆጠሩ ሄዱ። ብርም እየላኩ ባልተቤቴ ቤት ቤት እየሰራሁ ነው እያለኝ ነው። እኔም በጣም ደስተኛ ሁኝ እየሰራሁ እያለ ቤተሰቦችንም ገጠራማ ቦታ ነው የሚኖሩት ባልተቤቴ የሚኖረው ከተማ ነው። እናም ቤተሰቦችን አናግረኝ፣ አገናኛኝ ለዋለሁ። እየሄደም ያገናኘኛል። እናቴ ግን ብዙን ጊዜ ሳገኛት እናቴ ደስተኛ አልነበረችም። እምባ እየተናነቃት ነበር የምታወራኝ። እማየ ምነሽ ነው? በደህና ሸነው ወይ? ግን እንደዚህ የምታወሪኝ ለምንድ ነው? በወጉ የማታወሪኝ? ይላት ነበር። ደህና ነኝ ልጄ፣ አንቺ እንዴነሽ? የአንቺ ጤና ብቻ ነው የሚያሳስበኝ። እኔ ደህና ነኝ ተለኝ ነበር። ምንድ ነው እማየ አርጅተሻል? እንደ እያልኩ እቀልድ ይባል ነበር። አይ ልጄ፣ እኔ ደህና ነኝ፣ አንቺ ደህና ከሆንሽ ግን ደግሞ ራስሽን ጠብቂ ራስሽን እንዲያትጥ እያለች ትመክሬ ነበር። እማዬ፣ የሆነ የተሰማት ነገር እንዳለ ተሰማኝ። እማዬ ምንና ይሆን እያልኩኝ በውስጤ መውሰል ስል ጀመርኩ። ነገር ግን ደግሞ ባልተቤቴ እነሱ ያው ናፍቀሻቸው ነው እያለኝ ነበር። አዎ ልክ ነህ ነገሩ፣ አመታቶች ተቆጠሩ ለናፈቃቸው እችላለሁ። እኔም በጣም ናፍቀውኛል በጣም ናፍቃችሁኛል እለዋለሁ። አዎ እና ለዳግመኛው ደግሞ መጥቻ ገናኝሻለሁ ይለኛል። ወንድሞች ወጣቶች ናቸው፣ ገና ትንንሽ ነበሩ። እናም የሚያውቁት ነገር የለም፣ ስልክም አልያዙም፣ ገጠር ነው የሚኖሩት። እናቴን ግን ባልተቤት ተብዬው የሚያስፈራራት በሌላ ነገር ነበር። እሱ የራሱን ህይወት እየመራ ነው፣ አግብቶ ይኖራል ልጆች ወልደዋል። ይህን እንዲያት ነግረኝ ነበር። አጠገቧ ሆኖ የሚያጨናንቃት እናቴን እናቴን የሚልላታል፣ ባናገረች ሰዓት አንቺ ከተናገርሽ ልጆችሽን እገላቸዋለሁ ይላል ነበር። እናቴ በጣም ትጨነቅ ነበር እና በሰዓቱ ለእኔ መናገር አልቻለችም። ምክንያቱም ደግሞ አጠገቧ ያሉት ልጆች እንዳይጎዱ ስለፈራች ነበር። እናም እህታችን ምን ትላለች? እኔም ህይወቴን ቀጠልኩ። ያው እንዳልሆነ እኔ ያልሰማሁም ይኸው ሁሉ ነገር እኔ ያልሰማም ነገር ግን አመታቶች ተቆጠሩ። እናም ወደ ሀገር መግቢያ የደረሰ አገር ልምጣ ስለው አይ ትደርሻለሽ ገና እኮ ቤቱ አላለቀም፣ ቤቱን ጨርሼ ላይ ነበር። እናም በዛን ሰዓት እሺ ብዬ አመት ጨመርኩኝ፣ መልሼ ስምንተኛ አመት ጨረስኩኝ። ስምንት አመት ጨርሼ አሁን ላይ ልመጣ ነው ስለው በቃ ኔ ቶሎሽ ብሎ ይለኛል በዛም ወደ ሀገር ገባሁ ወደ ሀገር ስገባ ግን ያልጠበኩን ነገር ነበር ያገኘሁት ባልተቤቴ ብዬ ያመንኩ ሰው ባልተቤቴ ብዬ ብር ስልክለት ቤት እየሰራሁ ነው የምለኝ ባልተቤቴ ሌላ ነገር ነበር እያደረገ ያለው እኔ በምልክል ነበር የራሱን ሕይወት እየመራ ነበረ ያገኘሁት። የሁለት ልጆች አባቱን አገኘሁት ትላለች እህታችን። እናስ ምን ማድረግ ነበረብኝ? ሕይወት ጨለመችብኝ። በጣም ተደናገርኩ። በጣም ደነገርኩኝ። ራሴን ስቼ ወደኩ። ከዚም ወደ ቤተሰቦቼ ሐኪም ቤት ይዘው ሄደው ከሐኪም ቤት ወስደው ቤተሰቦች አደረሱኝ። ከቤተሰቦችም ጋር ሲሄድ እማዬ እንዴት እንዴት ስታደርጊያለሽ? አልኳት እንደምን አልነገርሽኝም ብዬ ስላት፣ ልጅ በወንድሞችሽ እያስፈራራኝ ነበር ምን ማረግ ይችል ነበር? አንቺም ባናገርኩ ቁጥር እንባ እየተናነቀ ነበር ማናገርሽ ምን ማረግ ይችል ነበር አለች። በጣም ተሰማኝ። በጣም አለቀስኩ። ፈጣሪ ሆይ ምን አድርጌ ነው ምንድን ነው ስህተቴ? ምንድን ነው ያጠፋሁት ነገር ይሄ ሁሉም ይደርስብ ብዬ አልኩኝ። በዛም መለስ ብዬ ደግሞ ነገር ግን እኮ ለበጎ ነው ብዬ አሰብኩ። ከአመታት ሁሉ ስምንት አመት ተቀንሶለት አልታመም። ነገር ግን ደግሞ አልሐምዱሊላ ብዬ ተቀበልኩት። እማዬ እንኳን የምናንተ ሰላም ቆያችሁኝ፣ ሁሉም ነገር ያልፋል ብዬ የውስጤን በውስጤ ይዤ እናቴ ጋር ማውራት ጀመርኩ። እማዬም በጣም አዝና እያለቀሰች ልጄ እንኳንም አንቺ ደህና መጣሽልኝ፣ እኔ በሰጠውሽ ሕይወት ነው ይሄ ሁሉ የደረሰብሽ ይቅር በይኝ እያለች እናቴም ይቅርታ ጠየቀችኝ። አይ እናቴ አንቺ አይደለሽም፣ አንቺ ለእኔ ጥሩ እንጂ ያሰብሹ መጥፎ አልነበረም። ስለዚህ እማዬ እንዲሳት በይኝ እያልኩኝ አልኳት። እናም ሕይወት ቀጠለች። እህታችን ምን ትላለች? አሁን ምን ማድረግ ነው ያለብኝ ህይወት መቀጠል ወይስ መልሼ ወደ ሳውዲ መመለስ ትላለች። እስኪ ውድ ቤተሰቦች እናንተ የምትሉትን በኮሜንት ስራ አስቀምጡላት። በኮሜንታችሁን ታያለች፣ እንዲሁም ኮሜንታችሁን እንዲታይ አደርጋለሁ። እስኪ ምን ትላላችሁ? እና በስደት ያላችሁት ወንድሞች ልትጠነቀቁ የሚገባው ነገር ሰውን ማመን ከንቱ እንደሆነ ነው። ብዙውን ጊዜ የምናምናቸው ሰዎች እምነታችን ሲበሉ በጣም ነው የሚያበሳጨው። በጣም ነው የሚያናድደው እና አላህ ስብሐነሁ ወተዓላ በያለንበት በእያለንበት አላህ ይጠብቀን። ከከዳተኞች ከከዲያተኞች አላህ ይሰውረን። ተጠንቀቁ ላለው ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ አድርጉ። ታሪክ ተመቻችሁ፣ ያሳዘናችሁ ቤተሰቦቼ ላይክ እና ሼር ሰብስክራይብ በማድረግ እህታችንን ማጽናኗት። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ